በሰሙነ ሕማማት መጠመቅ ይቻላሉ። ይህም አሁን ያልተከለከለ ጥያቄ ነው። ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኑና ተከለከለ ቢባል አሁን የሚጠቅስ የለምዚህ ነ ግልጹ ልንገራቸው። አንድም ማኑ ነው። እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን ኩለጡም ላይ አርዱት አይመጣም? ጉባኤ መምህር ያላት ይኖት ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም ወይ ያው እርድ ይፈጸማል አብዛኛው ቤተክርስቲያን ላይ ቤተክርስቲያን ላይ መጡ የሚያድሩት ሌሊት ላይ አዘጋጅተው የሚመጡት እንደመጡ ደግሞ ቤት ላይ ሁነው ወደ ቤተክርስቲያን መምጣት የማይችሉት እደው አድረው ስጋ ደሞ ተቀብለው ለሚመጡት አዘጋጅተው የሚጠብቁ ሰዎች የሚነሳ ጥያቄ አለ በተለይ ደግሞ ከሀገር ውጭም ያሉት ሰዎች ቤተክርስቲያን መሄድን በማይችሉበት መጠን የራሳቸውን ሰዓቱ ሲደርስ በዓሉን ለማክበር እርድ ይፈጽማሉ። ለመሆኑ እርድ የሚፈጽምበት ሰዓት ስንት ነው? በተለይ የትንሣኤ የሌሊት ቅዳሴ ያለበት የገና፣ የጥምቀት እርድ የሚፈጸምባቸው ሰዓት ስንት ሰዓት ነው? በመጀመሪያ ማሳሰብ የምፈልገው ይህንን ጥያቄ ብዙ ጊዜም ስለመለስኩት ማለት ነው ብዙ ጊዜም ስለሚነሳ እኔም ከመለስኩት በኋላ ሌሎችም የራሳቸውን አስተያየት ሲሰጡበት አይቻለሁ። በመጀመሪያ ማሳሰብ የምፈልገው ምዕመናን ነው፣ ራሳቸው ያልተከለከለ ጥያቄ ማንሳት የለባቸውም። አሁን ያልተከለከለ ጥያቄ ነው። ጥያቄው ሲመጣ ነው መልስ ፍለጋ የገባ ነው እንጂ ክልከላ አልነበረም። ምክንያቱም በየትኛው መጽሐፍ በየትኛው ቀኑና ተከለከለ ቢባል አሁን የሚጠቅስ የለም እንትን ያለው አሁን የሚጠይቀው ሰው በራሱ ማለት ነው። ለዚህ ነው ምላሹም የተለያየ የሚሆነው ከዚህ የተነሳ ነው እና በመጀመሪያ እንደው ግድ የላችሁም ያልተከለከለ ጥያቄ አታንሱ፣ ባልተከለከለ ጥያቄም አትጨነቁ። አሁን ያለው አንዳንድ እንትኖች ላይ በሰሙና ማጠምቀት መጠመቅ ይቻላሉ። ይህም አሁን ያልተከለከለ ጥያቄ ነው፣ ግን ጥያቄ ይመጣል። ማንቀለቀለበ የሚያወዛግቡ መምህራን ሊኖሩ ይችላሉ። ሲጀመርም አንድ አይነት ልንሆን አንችልም። አሁን ለምድር አንድ ማተው ነው እንደዚህ እንደዚህ የሚሉ ሰዎች አንድም ማንሆነው ነው። ለዚህ ነው ምዕመን፣ እኔ ግልጹን ልንገራችሁ አንድም ማንሆነው ነው። እንዲህ አይነት ስርዓቶች መጽሐፍ ላይ ክልከላ ስላልተጣለባቸው ምላሽም የላቸውም። ያልተከለከለው ምን ብሎ መልስ ይጻፍልታል? ለዚህ ነው አንድም ማንሆነው ነው። እና ሁሉም አስተያየት ስለሚሰጥ ነው የተቸገርነው። ደግሞ አንዳንዴ ደግሞ መደማመጡም የለም እና ግራ ከምናጋባ ያው በየደጃችን አድ ምናወራው በየስልካችን በራችን ዘግተን ማውራት ከጀመርን ጀምሮ መለያየቱ እንዲየሰፋ እየሰፋ መጥቶ ነው። እና አለመከባበሩም ይኖር ይሆናል ያኔ ግን፣ አሁን እንደናንተ አሁን እሶ የአራቱ ጉባኤ የትርጓሚ መምህር ነዎት። በዛው ላይ ደግሞ የሀገረ ስብከታችን የሊቃውንት ጉባኤ መምሪያ ኃላፊ ነዎት። ብያኔ መስጠት ያለባችሁ እንደናንተ የትርጓሜ መምህራን አይደለም ወይ? በልማዳችንም በትውፊታችንም በሕጉ እንደዛ ነው። መምህራን ምን አሉ ነው ወይም ተዛዘዙ አዘዙ። መምህራን የቤተክርስቲያን የሚል አንብበሃል አደል? ስንክሳር ላይ የቤተክርስቲያን መምህራን እንዲህ ብለው አዘዙ ይላል። ምንም ምዕራፍና ቁጥር አያስፈልግም። የቤተክርስቲያን መምህራን ብለዋል ከተባለ አለቀ ማለት ነው እዛ ላይ ግን እንዳለመታደል ሆኖ ምንን ከሚሰማው ሌላውን የሚሰማው ሰው ሊበልጥ ይችላል። ያ ሰው ከየት አምጥቶ የምን መምህር ሆኖ ምናምን እንደሚያስተምር ምናምን፣ ምዕመናን ዕውቅናውም የላቸውም። ስለዚህ ያገኙትን መረጃ የቤተክርስቲያን ሰባኪ ነው ተናግሯል፣ እሱ ነው በቃ። ያገኙትን መረጃ ይዘው። ዞሮ ዞሮ ግን ምንድን ነው መሰለህ የሚያስመማው ትልቁ ነገር፣ ይሄ ያልተከለከሉ ጥያቄዎች ናቸው። ማንሳት ራሱ አይጠበቅባቸውም። በእንደዚህ አይነት ጥያቄዎች ራስ ምታት ውስጥ መግባት የለባቸውም። ጸበል በሰሙናዊ ማማት ለምድሮ የማይጠመቁት ማንከለከለ ሲጀመርስ ጸበል መጠጣት ለምድሮ ማይጠመቁ ማይችሉት ማይጠጡት ጸበል መጠጣት እኮ ቁርባን አይደለም። ቁርባንን የሚተካ ነገርም አይደለም። ስለዚህ የማይጠጡበት ምንም አይነት ምክንያት የለም እና ሲጀመር ጥያቄው የሚያነሱትም ራሳቸው ናቸው። ከዚያ መልስ ለመስጠት ሁሉም ሚጌ ራሱን ሲያዘጋጅ ምን ይሆናል ማለት ነው። ያው የተለያየ መልስ መምጣት ይጀምራል ማለት ነው እና ጥያቄው አንዱ ነው፣ መልሱ ግን የተለያየ ሆኑ። ከዚ የተነሳ ነው መጽሐፍ ላይ ጥያቄው የለም ሲጀመር፣ አልተነሳም። መጽሐፍት አልጠየቁም። አሁን ይህን መጽሐፍት ያነሱት አይደለም፣ መይማን ናቸው ያነሱት። እንዲሁ ዝም ብሎ እንደዚህ ቀጠለ ማለት ነው። ለማንኛውም ግን እኔ እንደው ግራ ከሚጋቡም በሚል ነው። ከዚያ ውጭ ግን እኛም ደግሞ ምላሽ ስንሰጥ ራራ የጎደለው ነው ያንዳንዱ አሰጣት። ምናልባትም እንደኔ ሚስት ልጅ የሌለው ሊሆን ይችላል ብዬ ገምታለሁ። ምክንያቱም ቤት ሄዶ እጥን አይልም፣ ሆቴል ነው ገዝቶ የሚበላው። ጠዋት ቤት ሄዶ አርዶም ታርዶለትም አይቆየውም፣ ሆቴል ነው የሚበላው። የሚገርም እኮ ሆቴል ሲበላ አስቀርቦ ሲበላ መቼ የታረደ ብሎ አይጠይቅም፣ አጠይቅም። እንደዚህ አይነት ልምድ የለም። መቼ የታረደም ሊሆን ይችላል፣ ይመጣልሃል፣ ትበላለህ፣ በቃ አለቀ። እንደዚያ ነው። አቤት ግን ምእመናን መከራቸውን ነው እያዩ ያሉት። ምክንያቱም ቤተክርስቲያን ማደር ይፈልጋሉ መቀበል ይፈልጋሉ ቅዱስ ቁርባንን። እንደዛ ሁሉ ከመሆን ይከለክላቸዋል። እኔ አንድ ሰው ቅዱስ ቁርባን ከመቀበል የሚከለክለው ከሆነ ለምን እኩለ ጦም ላይ አርዱት አይመጣም። ምክንያቱም እኔ የምፈልገው ይች ነፍስ የጌታን ስጋና ደም ተቀብላ የጌታ ስጋና ደም ስዕዳ ሳይኖርባት ወደ ገነት ወደ ምክስ እንድትገባ ነው የምፈልገው እኔ። እኔ ያንን ዶሮ ሰዓት በላ ውስጥ ሞት እንደሆነ ምን አውቃለሁ። እኔ እኔ የምፈልገው እኔ የታዘዝኩትም ሰዎችን ወደ ቁርባን እንድጠራ ነው እንጂ እኔ ስለ ዶሮ አስተራረድ እንዳስተምርም አይደለም የታዘዝኩት። የዶሮ ዶሮ አስተራረድ ጉዳይ የወንጌል ጉዳይም አይደለም ሲጀመር። በዚህ ሰዓት ረዱ፣ በዚህ ሰዓት እንዲበሉ ምናምን የሚባል ነገር የለም። ስለዚህ ምንድን ነው መሆን ያለበት? ለቅዱስ ቁርባን ለመቅረብ ዝግጅት የሚያደርጉ ከሆነ ያንን የማያደናቅፍባቸው ጊዜ ላይ ሁሉ ሊያርዱ ይችላሉ። ወደ ቤተክርስቲያን ለአገልግሎት ነው የሚመጡበት ሰዓት። አሁን ሲያገለግሉ ያድራሉ። ጾም ነው የዋሉት ያደሩት፣ አክፍሉ ብለናቸዋል። ከቅዳሜ የቻለው ከዓርብ ጀምሮ ያልቻለ ደግሞ ከቅዳሜ ጀምሮ አክፍሎት ላይ ነው ያለው። እንደዚህ ባለበት ሁኔታ አሁን ተመልሰው ሄደውም ዶሮ አርደው ያንን አጥበው ከዚያ እንትን ብለው ብሉ ማለትም ጭካኔ ነው። በራሱ አግባብነት የሌለው ነው እና ሰራተኛ ስራላቸው የሚሉ አንዳንድ ሰዎች ሰምቻለሁ። ሰራተኛ አትቆርበም እንዴ? ሰራተኛ ቤተ እግዚአብሔር አትመጣም እንዴ? ልነሩ እኮ ነው። እንደዚህ አይነት ምላሽ እንደውም ጭራሽ አይታሰብም። እና ሁሉም ሰው ክርስቲያኖች ነን፣ ሁላችንም ክርስቶስ ወደ ተነሳበት ስፍራ እንሄዳለን። በቃ ምክንያቱም ጌታ ደቀ መዛሙርቱን በዚህ ቀን ወደ ገሊላ ውጡ ነው ያለችው። ቀድመክሙ ገሊላ፣ ገሊላ ላይ ጠብቃችኋለሁ ትንሳኤን ገልጥላችኋለሁ ነው ያለው እና ከቤት ያልወጣ ሰው ትንሳኤ ሆነ ደቀ መዛሙርቱም ሴቶች ያዩት ከቤት ወጥተው መቃብር ከደረሱ በኋላ ነው። ቤተክርስቲያን ኮ በቀምሮ ምሳሌ ናት፣ ጎልጎታ ምሳሌ ናት አይደል? እንደ ጎልጎታ መተን ነው የጌታን ትንሣኤ መተን ያለብን፣ ቤታችን ተኝተን ነው እንዴ? እንደዛ እስከሆነ ድረስ ምእመናን መጥተው በሚገባ ብርሃነ ከፈኑ ብለው መሄድ አለባቸው። መዝሙራቸውን ለውጠው፣ ትናንት የነበረውን የሕማማቱን ዝማሬ፣ ዛሬ ደግሞ ብርሃነ ከፈኑ ወተንሳእ እግዚአብሔር ከመዘነቃህ ምናምን ብለው አዲስ ዝማሬ መመለስ አለባቸው። ማታ በሀዘን የወጡትን ማለዳ ሲነጋ ደግሞ በደስታ ወደ ቤታቸው እንዲመለሱ የምሥራቹን ሰምተው ማድረግ ይኖርብናል ብዬ ስለማምን፣ እኔ አሁን በዚህ ሰዓት ረዱ፣ በዚህ ሰዓት ረዱ ማለት ነው። ግን ለመንፈሳዊ አገልግሎታቸው ሁከት በማይፈጥርበት ሁኔታ አመቻችተው ነው ማረድ ያለባቸው፣ ነው አጽንኦት ሰጥቼ የምናገረው። እና በሰዓት ግን እንበሰዓት ምንም ልንገድበው የምንችለው አይደለም። ወደ ቤተ እግዚአብሔር ከመሄዳቸው አስቀድሞ ግን ያደርጉት። ከዛ በኋላ ወደ ቤተ እግዚአብሔር ሄደው በተረጋጋ ሊና ሆ በዝንቱ ሕሊና ሀሉ በዝንቱ እንዘት ሄል ነው። ወንድሜ በዚህ ቦታ ጣ ኃጢአትህን እያሰብክ ቆም ነው የሚለው ካህኑ። ሌላ ምንም ሊያስቡ አይገባም። አሁን እጄ ዳቦውን እንትን ብዬ አሁን እጄ ዶሮዊቱን አርጄ አሁን እጄ ቶሎ ብዬ ለልጆቼ ለባሌ ምትል ሴት እዛ ውስጥ እንድትኖር አይፈለግም። በዚህ ሰዓት ኃጢአቷን እያሰበች እዛ እንድትቆም ነው የምንፈልገው። በቃ እሱን አድርጋ ትሄድ። ከዚያ በኋላም ትበላውን ትበላለች ማለት ነው። ይሄ የሚያገለግል ለትንሣኤና ለገና ነው ወይስ በሌላዎች ላሉት ጊዜ? ወደ መንፈሳዊ አገልግሎት መሄድ ማንኛውም ሰው ስራውን ጨርሶ ነው ቢሄድ መልካም ነው። አንድ ልቦ ነው ይሄዳል። አንድ ልቦ ነው ይሄዳል። ከዛ በኋላ እኮ ቢያስፈልግ እውነት ለመናገር ብዙ ጽድቅ ያመልጣቸዋል ምእመናን። እዛ ቤተ እግዚአብሔር ደጅ ላይ እንግዳ ሊያገኙ ያገኙ ይችላሉ። ወደ ቤት ይዘውት እንዳይሄዱ አልሰሩም፣ ያፍራሉ፣ ይሸማቀቃሉ፣ ጥለውት ይሄዳሉ። የገሌ ሚስት በዚህ ቀን ሽሮ አበላችኝ ይባላለሁ ብሎ። ትተውት የሚሄዱ በጣም ያንንም ይዘክሩ አሉ እንጂ ከቅዳሴ እንደወጡ። አዎ እንደዛ አይነት ነገሮች ሁሉ አሉ። እኛ ራሱ እኮ ስናገ አሁን በጣም ችግራችን እንደሆነ ታውቃለህ። እኛ ራሱ ስናገለግል ቆይተን ቅዳሴ ልክ እንዳለቀ ወጠን እኮ ወደመብል ነው የምንሰማረው። እዚህ እናቶች እየሰሩ ነው የሚጠብቁን። መቼ ነው ያረዱት? ስንት ሰዓት እንዲያርዱ ነው የተፈለገው? ከሆነም እኮ ከከለከል መቼ እንደሆነ የሚሆነ ታውቃለህ። ሲነጋ ቅዳሴው አልቆ ምናምን ከዛ በኋላ ነው የምናሳርድ ከከለከል እንደዛ ነው የሚሆነው። ከፈቀድን ግን የሚሆነው ምንድን ነው ከመጀመሪያው ከቅዳሴው ቤት አሰናድተው ምን ብለው ሊሄዱ። በነገራችን ላይ ሁለ በሰንበት የምትበላው በስራ ቀን የተፈጨውን በስራ ቀን የተፈጨውን በሰንበት የምትበላ ከሆነ በጾም የታረደውን በፍስክ ልትበላ ትችላለህ። እኔ በጾም ብሎ አይደለም ያልኩት በጾም ሲያይ የሚጎመጅ ሰው ካለ ስጋ ሲያይ እንደ የሚጎመጅ ሰው ካለ ስለ ስስቱ ብሎ ይለፈው ጾም እስኪፈታለት ድረስ እንዳይፈተን። ከዚያ ውጭ ከሆነ ግን እኔ ስጋይቶ ጎመጅ ሰው አለ ብዬ ስለማላምን፣ ከዚያ ውጭ በሆነ ሁኔታ ግን አርዶ አውር አርዶ ወደ አገልግሎቱ ቢገባ መንፈሳዊ አገልግሎቱ ያገለግል፣ ምን ኃጢአት? አይደለም በሚለው ነው እኔ። ርኅራኄ የጎደለው ትምህርት መምህራኑ ማስተማር የለብንም። ምእመናን ምን ያድርጉ? ማለት እኔ እዚህ እዚህ መታችሁ ቁረቡ፣ እንላቸዋለን እዛ ሄዳችሁ ደግሞ ዶሮ አርዳችሁ ብሎ እንላቸዋለን። ምን ማለት ነው? እንደዚህ ግራ መጋባት ሰውንስ ማስጨነቅ ምንድን ነው? በዚህ በመብል በምድራዊ ጉዳይ እግዚአብሔር እንደ አፋጦ በቀ ዶሮ በዚህ ሰዓት ነው ያረድሽ እና ብሎ ይፈርድባቸዋል፣ ብሎ ማስተማርስ ምንድን ነው? እግዚአብሔር ዶሮ የገዛንበትን እና ያረድንበትን ሰዓት ሁሉ ሲመዘግብ ብሎ አምላክ ነው? ይሄን ያህል ስራ ፈት መላክ አለ ማለት ነው። እንደዚህ አይነት ነገር እኮ የለም። መንግስተ ሰማያት እንዲዋዛ አይደለችም። መንግስተ ሰማያት ማለት የዘላለም ህይወት ናት። መንግስተ ሰማያት ማለት የዘላለም መኖሪያችን ናት። ወንጀል ነው በቃ መንግስተ ሰማያት። ይህ ደግሞ መብልና መጠጥ ተራ ነገር ነው ለማለት ነው። ሴቶች በባህላችንም ወንዶች ከሌሉ ማረድ ስለማይችሉ ሲጠብቁ ነው የሚውሉ ብዙ ጊዜ ህፃናትንም ለምነው፣ በተለይ ተወደጀ ባደግኩበት ሀገር ሁላችንም እንደምናውቀው የሚያሳርዱ ወንድ ህፃናትንም ያሳርዳሉ። ሴቶች የማያርዱበት ሃይማኖታዊ ስርዓት ይኖር ይሆን? በኮሜንት ላይ ጥያቄዎቻችሁን አስቀምጡ እንዲመለሱ እናደርጋለን።